ዛሬ በጣም ደስ ይላል። ሁላችሁም ስለታረቃችሁ ደስ ብሎናል፣ ማለት ነው እና ሁላችሁም በጣም ነው የምንወዳችሁ። የምንጠላው ሰው የለም፣ ግን ስራችሁን ነው የምንጠላው፣ ማለት ነው። ሁላችሁም አሰላሙ አለይኩም ወራህመቱላሂ ወበረካቱ። እኛ አብርሽም ሆነ ሩታም አንድ ናቸው፣ አንጠላቸውም፣ ግን ስራቸውን እንጠላዋለን። የሰሩት ስራ ትክክል አልነበረም፣ ማለት ነው እና እንግዲህ የአብርሽና ሩታ ታርቀዋል አብርሽ እቃ እንገዛላለን ሌላ ሴት አግባ የምትሉ አሁን ምን ትላላችሁ? እስኪ ንገሩኝ። አሁን ምን ታወራላችሁ ባፋችሁ? ማለት ነው እና እኛ ማንኛውም ሰው አብርሽን አይጠላውም። ግን እኔ አብርሽ ከሌላ ሴት ጋር ሲመጣ አልደግፈውም፣ በፍጹም አልደግፈውም። ግን ከሩታዬ ጋር ከሚስቱ ጋር ሲመጣ ግን በጣም ደግፈዋለሁ። ምክንያቱም አልጠላውም። ግን ከሌላ ሴት ጋር ሲመጣ ሲላላጥ ምናምን አልደግፈውም። አሁንም ቢሆን ግልጽ ነው ማለት ነው። እና በጣም ደስ ሲል ነበረ ጋሽዬ እንግዲህ መርቆ ሁላቸውንም ይቅር አዝኜባችሁ ነበር ብሏቸዋል፣ ይቅር ብሏቸዋል። አብርሽም የተናገረ ነው። ሩታም ስለሰረሽ በጣም ደስ ብሎናል። ቴጅም ነበር ግን ያው ስለ ድራማ ስለሰረሽ ምትኑን በረራሽም በጣም ነው ደስ ያለን እና ማለት ነው ቤተሰብ። እኔ በጣም ነው ደስ ያለኝ። የዛሬ ቪዲዮ ያው ይሳቅም ተጨምሯል። ደግሞ በጣም ደስ የሚል ንግግር ነው የሚናገረው የሮታ የሸጋ ወንድም ማለት ነው። ማርክ መኖር ነበረበት ፍሬም መኖር ግን ያው ደስ ይል ነበር እነዛም ቢኖሩ እና ምንም ማለት አይደለም። እንግዲህ ያው ደስ ይላል፣ አንድ ላይ ስለሆናችሁ በፍቅር እስከሚነሳባችሁ ድረስ ደግሞ ያው የእናንተ ነገር አያሳምንም እና በፍቅር እንደዚህ ስላየናችሁ በጣም ነው ደስ ያለን። ሮታ እና ብሽ ደግሞ ሁሌም ስቃችሁ ልኑ። እኛ የምንፈልገው አንድነታችሁ ነው። ተለያይታችሁ ተነጣጥላችሁ ማየት አንፈልግም። ደግሞ ስራ ስሩ የትኛውም ሰው ስራ ይሰራል፣ ግን የሚያስተምር ነገር ለሰው ልጅ ትምህርት ይሆናል ብላችሁ የምታስቡትን እንደዚህ፣ ባል በባል በሚስቱ ላይ ሌላ ሴት ምናም እንደዛ አይነት ነገር ያስጠላል። እና የሚያስተምር ነገር ይዛችሁ ስትመጡ እኛ ለማበረታታት ወደ ኋላ አንልም። እኛ የምንፈልገው የመዳም ቅመሞች የሰውን እድገት ነው ማለት ነው። እና ቤተሰቦች የአብርሽንም የሩታንም ሳቅ ስላየሁ በጣም ነው ደስ ያለኝና ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ የኔማሮች ወዳችኋለሁ ማለት ነው።